ሰላም፣ የእውነትን በፍቃድ የዩቲዩብ ቻናል ተከታታዮች ዛሬም በአዲስ ቪዲዮ ተገናኝተናል። ይሄንን የትምህርት ቆይታ ከኔ ጋር እንድታደርጉ ጋብዛለሁ። እሺ፣ ዛሬ ማረፊያ ያጣው ሰው በሚል ርዕስ አዲስ የትምህርት ቆይታ ከእናንተ ጋር ለማድረግ መጥቻለሁ። ያው ከርዕሱም በተወሰነ መልኩ ጠቆም እንደሚያደርገው አንዳንድ ጉዳዮችን ከሰው ጋር በተያያዘ አነሳለሁ እና ያው መጀመሪያ ላይ ዓለም ላይ ያለ ሰው ምን እንደሚመስል ኑሮ እና ከዛ ደግሞ ወደኛ ተሳካልን እያልን ያው በተደጋጋሚ ወደ እናንተ ስንመጣ ተሳካልን ከምንለው ጉዳይ ረገድ የምንላቸውን ሀሳቦች እናነሳለን። ለማንኛውም ግን ሁሌ እንደምጠቁማችሁ እኛ ዩቲዩብ ላይ ይዘናቸው የምንመጣቸው የትምህርት ቆይታዎች አጠር ያሉና እውቀቶቹም ትንሽ ከላይ ከፍ ያሉ ብቻ እንደሚሆኑና ወደ ውስጥ ወይም ዲቴል እንደማንገባ ሁሌ ጥቆማ እናደርግላቸዋለን። ይህ የሆነበት ደግሞ ምክንያት ሰዎችን የሆነ የተሳካ ነገር አለ ከኛ ዘንድ እና እሱን የተሳካ ነገር ኑና ልክ እንደኛ ውሰዱ እያልን ጥቆማ ለማድረግ ስለሆነ ዛሬ የምንመጣው ለዛ ጥቆማ ያህል የሚሆን እውቀት ብቻ ነው ማነሳው። ስለዚህ ይሄንን የትምህርት ቆይታ ከኔ ጋር እንድታደርጉ በድጋሚ ጋብዛለሁ። ማረፊያ ያጣው ሰው በሚል ርዕስ ዛሬ ይዤላቸው የመጣሁት ያው ሁሌ ስናስተምር እኔ እና በርኬ ምን እንላለን ስለ ሰው ሁለት ማንነቶች እናነሳለን እና አንደኛው ማንነቱ ስጋው ነው። ሁለተኛ ማንነቱ ደግሞ ስብናው ነው እያልን በተለያዩ ምሳሌዎች ወይም መግለጫዎች እየጠቀስን ቆይተናል። እና ዛሬ ደግሞ ማረፊያ ያጣው ሰው በሚል ርዕስ አወራ የማወራው የሰው የስብና ክፍሉን የሆንና ይህን የስብና ክፍሉን ዓለም ላይ የምናየው ሁሉም ሰው ይህንን ቪዲዮ የሚመለከተውንም ሰው ጨምሮ ምን አይነት ሁኔታ ውስጥ እራሱን ያገኘዋል ስብናውን ማሳረፍ የሚፈልግበት ቦታ ማሳረፍ የሚፈልግበት ሁኔታ ይኖርና ያንን ማንነቱን ግን የሚያሳርፍበት ቦታ እንደሚያጣ ለመጠቆምም ነው እና እና ማረፊያ ስል ይሄንን የሰውን ማንነት የሚወክል ይሆን እና ሰዎች ግን አሁን ያው ከመሬት ተነስቼ ስላልሆነ ሀሳቡን የሚያነሳውት ይሄንን ማሳረፍ የሚፈልገው ማንነቱን ለማሳረፍ ምን ምን ሙከራዎችን አድርጓል በአለም ላይ ወይም ደግሞ ባለበት በተገኘበት ቦታ ላይ የሚሉትን ጉዳዮች በመጠቆም እነሳለሁ እና የመጀመሪያው ይሄ አሁን ምለው ስብናዊ ማንነቱን ለማሳረፍ የሞከረበት ቦታ ራሱ ላይ ነው። በመጀመሪያ ደረጃ እንደሚታወቀው ሁሌም እንደምንለው ይሄ ማንነቱ የሰው በጣም ከፍተኛውን ድርሻ የሚወስድ ማንነቱ ነው። ኦልሞስት 99.9% የሚሆነው ማንነቱ ስብናዊ ማንነቱ ነው እና ይሄ ስጋ ተብሎ የሚታየው ወይም የሚገለጠው ማንነቱ ደግሞ በጣም ኢሚንት ወይም ጥቂት የሆነው ማንነቱ እንደሆነና ግን ሰው ደግሞ መኖርን ሲቆጥር በስጋው እንደሚቆጥር በተለያዩ አጋጣሚዎች ጠቅሰናል እና ይሄ 99.9 ፐርሰንት የሚሆነው ማንነቱን ሊያሳርፍ ከሞከረባቸው፣ ምክንያቱም እረፍት ያጣ ማንነት ስለሆነ ከወደቀ ጊዜ ጀምሮ እንደ አይነት ሲቹዌሽን ውስጥ ራሱን ስላገኘው ለማሳረፍ ከሞከረባቸው ቦታዎች መካከል አንደኛው ቦታው እራሱ ላይ እንደሆነ ማየት እንችላለን እና ይሄን ሙከራውን ያው በተደጋጋሚ ከሰው ሰው የተሞከረ ሙከራ ነው እና ሰው የራሱን ስብእና በራሱ እጅ ይዞ ለማሳረፍ የሞከረበት ወይም ደግሞ እልባት ለሚያቀርቡለት ጥያቄዎች ስብእናዎቹ እልባት ለመስጠት ወይም ምላሽ ለመስጠት በራሱ እንደሞከረ በተለያዩ አጋጣሚዎች አንስተናል እና ይሄንን የሚያክለውን ትልቁን ማንነቱን ግን እሱ ራሱን ፈጥሮ ወይም ደግሞ ራሱ የራሱን ስብእና ክሬት አድርጎ ስላላገኘው በእነዚህ እነዚህ በጣም ሰፊ የሆኑ ረሃቦቹን ራሱ በራሱ ፍላጎት ወይም ደግሞ በራሱ ጥረት ማስታገስ እና ጋብ ማድረግ እንዳልቻለም በተደጋጋሚ እናነሳለን እና ሙሉ ዓለም ላይ ያለ ሰው የመጀመሪያ ሙከራው ውስጡ ላይ ያሉትን ሀሳቦች፣ ፍርሃቶች፣ ጭንቀቶች ወይም ደግሞ ስጋቶች በራሱ ሌላ ውጫዊ ኃይል ሳይጠቀም ለማስቆም የሞከረበት ሁኔታ እንዳለ ልናስተውል እንችላለን። እና እሱ ሙከራው ግን አልሳካ ሲል ሌላ ሁለተኛ የሞከረው ሙከራው የእሱን ችግሮች ወይም ደግሞ የእሱን ጉለቶች ወይም የእሱን ረሃቦች ደግሞ ለሌላ ከጎኑ ባሉ ሰዎች ለማስታገስ እና እነሱም እልባት እንዲሰጡት ለማድረግ እንደሞከረም ልናይ እንችላለንና። ብዙ ጊዜ እነዚህን ሀሳቦች እናነሳለን። በተለይ ግንኙነት የሚባሉ ጉዳዮችን ስናነሳ ሰዎች ሌሎች ሰዎችን የፈለጉበት ምክንያት በዋነኝነት ከራሳቸው ጉድለት ላይ በመነሳት እንደሆነ እና ያም ደግሞ የብዙ ግንኙነቶች ብልሽት መንስኤም እንደሆነ እናነሳለን እና ይሄ አሁን በምለው ምሳሌ እንዴት ነው የሚገለጸው? ሰዎች ያላቸውን ፍርሃት፣ ስጋት ወይም ከፍተኛ ጉድለት ሌላ ከጎናቸው ያለ ሰው ከጎናቸው በመሆን እነዛን ነገሮች ላይ ምላሽ እንዲሰጥላቸው ወይም ደግሞ እለት እለት ሙላት እንዲያመጣላቸው ይሞክራሉና፣ ያ ደግሞ ያልተሳካበት ሁኔታ እንግዲህ የመጀመሪያውም እንዳልተሳካው ይሄኛውም ሙከራ ያልተሳካበት ሁኔታ ምንድን ነው ምክንያቱ? ልክ እንደነዚህ ሰዎች ያሟሉልናል ብለው የያዟቸው ከጎናቸው ያሉትም ሰዎች የእነሱም ስብዕና ጎዶሎ መሆኑ ነገሩን የበለጠ እንዳባባሰው እና እርስ በራስ ያለውም ቁርኝት እንደተበለሻሸን ማስተዋል እንችላለን። እና ይሄ አንደኛው ምክንያቱ ሲሆን ሁለተኛው ምክንያቱ ግን ሌሎች ሰዎች የሌሎች ሰዎችን ስብና ለማሟላት ፍጥረታዊ ማንነቱም የላቸውም እና ልክ ሰውየው ራሱ ሞክሮን ያንን ነገር መልስ መስጠት እንዳልቻለው ሁሉ ከጎኑም ያለው ሰውዬ ለዛ ሰውዬ እነዛን ጉዳዮች ማሟላት ወይም መልስ መስጠት አይችልም እና በሱ በነዚህ አሁን በጠቀስኳቸው ሁለት ምክንያቶች በሌሎች ሰዎችም የስብናን ምላሽ ለማግኘት ወይም ደግሞ ስብናውን ለማሳረፍ የሞከረበት ሙከራ ሳይሳካለት ውድቅ ሆኖበት ያግኝተዋል ሰው እና ሌላና ግን በጣም በዋነኝነት ሁሉም የዓለም በዓለም ክፍል የምናገኛቸው ሰዎች ደግሞ ለዚህ ጉዳይ በጋራ መፍትሄ ብለው ከፈጠሩት መፍትሄዎች መካከል ወይም መፍትሄ ካሏቸው ነገሮች መካከል ሲስተሞች የሚባሉ ነገሮችን በሶስተኛ ደረጃ ደግሞ መጥቀስ እንችላለን እና እነዚህ ሲስተሞች ያው እኔም በርኬም በተለያዩ አጋጣሚዎች ትምህርቶቻችን ላይ እናነሳለን። እነዚህ ዘጠኝ ሲስተም ብለን በተለይ ቪዲዮ ለብቻው የሰራንለት እንትን አለ ትምህርት አለ እና እዛ ላይ ጠቀስናቸው ትልልቅ ፖለቲካ፣ ሳይንስ፣ ሃይማኖት፣ ባህል እያልን የጠቀስናቸው ዘጠኝ ሲስተሞች አሉና ሌላኛው ሶስተኛ ሙከራው የሰው ይሄ ስብና የሚባለውን ሰፊውን ማንነቱን ያሳርፍልኛል ወይም ደግሞ ምላሽ ይሰጠኛል ብሎ ካቋቋማቸው ነገሮች መካከል እነዚህ ሲስተሞች ደግሞ በተጨማሪ ልናይ እንችላለን። ኦፍኮርስ እነዚህ ሲስተሞችን ሲሰራ ለስጋውም ለስብናውም ነው የሰራው ግን የስብእናዎቹ ችግሮቹ የመጡት በዋነኝነት ከከፍተኛ የስብእና ጉለት ጋር በተያያዘ ስለሆነ በተዘዋዋሪ የስጋ ምላሽ እንመልሳለሁ ሲል የስብእናውም ላይ መፍትሔ አገኝበታለሁ ብሎ ስላሰበ ያቋቋማቸው ተቋማቶች እንደሆኑና ልክ መጀመሪያ እንደጠቀስኳቸው እንደሁለቱ አሁንም ይሄኛው መፍትሔ ውጤት ሳያመጣለት እንደቀረ እና እንደውም አልፎ ተርፎ ሰውየውን የበለጠ እንደገደለው እና ሰውየውን ተንተርሶ እነዚህ ያቋቋማቸው ሲስተሞች በሱ ላይ ሆነው የኖሩ እንደሆነ እና ከሰው በተሻለ ሁኔታ እንደሚኖሩም አንስተን ነበር። እና አሁንም ከዚሁም ጉዳይ ጋር በተያያዘ እነዚህ ሲስተሞች ከሰውየው በልጠው እንኳን እረፍት ሊሰጡት ቀርቶ ጭራሽ ሌላ ሀሳብ፣ ሌላ ጭንቀት፣ ሌላ ስጋት፣ ሌላ የህልውና ማጣት ወይም ሌላ የዋስትና ማጣት ችግሮችን እንዳመጡበትም ልንመለከት እንችላለን። እና እንግዲህ ያው ሁሌ እንደምንለው የእኛ ትምህርቶች አንድን ሀገር የወከሉ ወይም ደግሞ አንድን አካባቢ የወከሉ ጉዳዮች አይደሉም። አጠቃላይ የሰው ዘርን በተመለከተ ስለሆነ እያወራን እየጠቀስን ምሳሌዎች የምንሄደው ማንኛውም ቪዲዮችን የሚመለከት ሰው ወይም በአካልም የሚመጣ ሰው በጉልህ ሊያስተውለው የሚችለው ነገር ምንድን ነው? እነዚህ የሚነሱት ጉዳዮች ሁሉንም በዓለም አቀፍ ያሉ ሰዎችን የሚመለከቱ ጉዳዮች እንደሆኑ በትኩረት ሊያስተውል ይችላል። እና እነዚህን ጉዳዮች እነዚህን አሁን የጠቀስኳቸውን ሶስቱን ነገሮች እንደ መፍትሄ ብሎ በዋነኝነት የፈለገበት ምክንያት ውስጡ ከፍተኛ ሰላም ማጣትና ከፍተኛ እርጋታ ማጣት ወይም ደግሞ የመኖርን ኃይል ማጣት ያመጡበት ችግሮች ስለሆኑ እነዚህ ደግሞ መፍትሄ ብሎ ደግሞ ያስቀመጣቸው አሁንም እነዚህ ሶስቱ ነገሮች ደግሞ መፍትሄ እንዳሳጡት ልናስተውልና ልናተኩር እንችላለን። እና ሰዎች ምን ይላሉ? ማረፊያ ያጣች ወፍ የሚል ምሳሌ ያነሳሉ። ወይም ደግሞ ሌላ ፍጥረትም እንደዚሁ አያይዘው ሊያነሱ ይችላሉ። እና እኛ ምን እንላለን? ወፍ ማረፊያ አላጣችም። ምክንያቱም አሁን እንዳልኩት ነው። ወፍ እነዚህ አሁን የሚባሉትን ለስጋዋም ለስብናም የሚያስፈልጓትን ነገሮች በራሷ ላይ ለማድረግ አልሞከረችም። ወይም ከጎኗ ካሉ በእሷ ዝርያዎች ላይም ዲፔንድ አላረገችም። ወይም ደግሞ ሲስተሞችን አዋቅራ በነዛ ሲስተሞች ውስጥ ምላሽ ለመፈለግም አልሄደችም። እና ምንድን ነው ልዩነቷ ከሰው ጋር ወይም እነዚህ ፍጥረታቶች ምንድን ነው ልዩነታቸው ከሰው ጋር ብለን ካየን ሁሉም ፍጥረት ከሰው ውጭ ያለውን ያለውን የመኖር ህልውና ወይም ደግሞ ስብናውንም ልንል እንችላለን ስጋውንም ልንል እንችላለን፣ በፈጣሪው ላይ ስላስቀመጠ ለዚህ ነገር ሁለቴ ወይም ሶስቴ ሳያስብበት ጉዳዩን በተሳካ ሁኔታ የሁሉም ፍጥረታቶች ህይወት እንደሚቀጥልም ማስተዋል እንችላለን እና ሰው ደግሞ በዋነኝነት በስብናውም ብንል በስጋውም ብንል ከሚመቸው መኖሪያ ወጥቶ ያለበት አሁን ያለበት ሲቹዌሽን ወይም ደሞ አሁን ራሱን ያገኘበት ዩኒክ ሲቹዌሽን ምን እንዲሆን ያስገድደዋል? ስብናውንም ስጋውንም ራሱ ለማኖር ያስገድደዋል። እና በዛ ግዳጅ ውስጥ ሆኖ እንግዲህ አማራጭ በማጣት ውስጥ የሰራቸው መፍትሄ ይሆናሉ ብሎ ያስቀመጣቸው ጉዳዮች ናቸው። ሁሉም ጉዳዮች ግን ውድቅ ሆነዋል እና የኛም ጥቆማ ደግሞ ያው ወደ ቪዲዮዋችን ማብቂያ እየደረስን ስለሆነ፣ የኛም ጥቆማ ቅድም እንዳነሳሁት ልክ እንደ ሌሎች ፍጥረታቶች እኛም በድጋሚ ሁለተኛ እድል አግኝተን ለዓለም ሰጥተን የነበረውን ስብእናችንን ወይም ደግሞ ራሳችን ልንይዘው እየሞከርን የነበረውን ስብእናችንን ወይም ደግሞ በሁለተኛ ደረጃ ያነሳሁት ሌሎች ሰዎች እንዲይዙልን ወይም እንዲሸፍኑልን እየሞከርን የነበረውን ስብእናችንን ሙሉ በሙሉ ሰብስበን ለፈጣሪ በማስረከብ የምንኖረው የምቾት ኑሮ እንዳለና ሙሉ በሙሉ ሰላም ያለው፣ ሙሉ በሙሉ ዋስትና የሚያሰማ፣ ሙሉ በሙሉ ደስታ ያለው፣ እርጋታ ያለው እና ብዙ ብዙ ነገሮችን ማለት እንችላለን ከእሱ ጋር እና ያለው ሕይወት የምንኖር ሰዎች ስለሆንን እንግዲህ ጥሪው ከእኛ ወደ እናንተ የሆነበትን ምክንያት ይሄ ነው እና በጉልህ የሚታይ ነው። አሁን እንዳልኳችሁ ነው። ችግሩ ደግሞ ከድሮ አሁን የበለጠ እየተባባሰ የመጣበትን ሁኔታ አለ። ሰዎች የበለጠ እርግጠኛ እየሆኑ የበለጠ ተስፋ እየቆረጡ፣ የበለጠ አምነው የሰጡት እየከዳቸው ወይም የበለጠ እያሰጋቸው ያሉበት ሁኔታ ስለሆነ ይሄንን አሁን የምለውን ነገር በተግባር ሊያው ቢል አንድ ሰው አስቸጋሪ አይደለም። ነገሮቹን ለማገናዘብና ነገሮቹን አገናዝቦ ወይም ፍቃደኛ ሆኖ እሺኛም ልክ እንደናንተ ስብናችንን ለፈጣሪ መስጠት እና እሱ እንዲያስተዳድረው ሙሉ በሙሉ መተው ነው የምንፈልገው ለምትሉ ደግሞ ያው እንግዲህ ሁሌ እንደምንለው የቪዲዮችን ማብቂያ ላይ አድራሻችን አለ፣ ስልክ ቁጥራችን አለ። በዛ አማካኝነት መታችሁ የመደበኛ ትምህርታችን ተካፋይ በመሆን ልክኛ የደረስንበት የህይወት መዳረሻ ላይ ወይም ደግሞ የህይወት ቦታ ላይ ወይም በዛሬ ቪዲዮ አገላለጽ የሰው ማረፊያ ቦታ ላይ መምጣትና የነገሩ ተካፋይ መሆን ትችላላችሁ የሚለውን ግብዣ በማስተላለፍ የዛሬውን ቪዲዮን አበቃለሁ። በአካል እስክንገናኝ ድረስ ቻው።